በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ መንፈስ ቅዱስ መንፈሳን የተሰኛችሁ የክርስቶስ ቤተሰቦች፣ የማ አምላክ ወዳጆች፣ የጻድቃን በረከቶች በያላችሁበት ሰላማችሁ በስት ይበል። እንደ እግዚአብሔር ፈቃድ ዛሬ ደግሞ የእግዚአብሔርን ቃል በዚህ መልኩ እንማማራለን። ትንቢተ ዳንኤል ምዕራፍ አንድ የይሁዳ ንጉስ ኢዩኤቅም በነገሰ በሦስተኛው ዓመት የባቢሎን ንጉስ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳ ንጉስ ኢዩቃቄምም ከእግዚአብሔር ቤት እቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናኦር ምድር ወደ አምላኩ ቤት ወሰደው፣ እቃውንም ወደ አምላኩ ግምጃ ቤት አገባው። ንጉሱም ነውርን የሌለባቸውንና መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን እውቀትንም የሞላባቸውን ብሉ ብልህተኞችንም አስተዋዮችንም የሆኑትንም በንጉሱ ቤት መቆም የሚችሉትን ብላቴናዎችን ከእስራኤል ልጆች ከነገስታቱም ከመነሳፍንቱም ዘር ያመጣ ዘንድ የከለዳውያን የከለዳውያንን ትምህርትና ቋንቋ ያስተምሯቸው ዘንድ ለጃን ደረባዎቹ አለቃ ለአስፋኤዝ ነገረ። ንጉሱም ሶስት ዓመትን ያሳደጓቸውን ዘንድ ሶስት ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሱ ፊት የቆሙ ዘንድ ከንጉሱ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውንም አዘዘላቸው። በእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ፣ ሚሳኤልና አዛርያ ነበሩ። የጃን ደረባዎቹም አለቃ ስማ ወጣላቸው፣ ዳንኤልን ብልጣሶር፣ አናንያንም ሲድራቅ ሚሳኤልንም ሚሳቅ አዛርያንንም አብደናጎል ብሎ ጠራቸው። ዳንኤል በንጉሱ መብልና በሚጠጣው ጠጅ እንዳይረክሱ በልቡ አሰበ። እንዳይሰክርም የጃንደረባዎቹን አለቃ ለመነ። እግዚአብሔርም በጃንደረባዎቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠ። የጃንደረባዎቹ አለቃ ዳንኤልን መብሉንና መጠጡን ያዘዘላቸውን ጌታዬን ንጉሱን እፈራለው በእድሜ እንደናንተ ካሉ ብላቴናዎች ይልቅ ፊታቸው ከስቶ ያየ እንደሆነ ንጉስንም ዘንድ ከንጉሱ ዘንድ በራሴ ታስፈርድብኛላችሁ፣ አለው። ዳንኤልም የጃንደረባው አለቃ በዳንኤልና በአናንያ በሚሳኤልና በአዛርያ ላይ የሾመውን ሜዳል ሜልዳርንም እኛ ባሪያዎች አስር ቀን ያህል ትፈትነን ዘንድ እንለምንሃለን። የምንበላውንም ጥራጥሬ፣ የምንጠጣውንም ውሃ ስጠን ከዚያም በኋላ የእኛ ፊትን ከንጉሱ መብል የሚበሉትን የብላቴናዎችን ፊት ተመልከት፣ እንዳየኸው ሁሉ ከባሪያዎች ጋር የወደድከውን አድርግ አለው። ይህንም ነገራቸው ሰምቶ አስር ቀን ፈተናቸው። ከአስር ቀን በኋላ ከንጉስ መብል ከበሉ ብላቴናዎች ሁሉ ይልቅ ፊታቸው አምሮ ስጋቸውም ወፍሮ ታየ። ሚልዳርም የመብላታ መብላቸውንና የሚጠጡትንም ጠጅ አስቀርቶ ጥርጥ ጥራጥሬውንም ስጣቸው። ለእነዚህም ለአራቱ ብላቴናዎች እግዚአብሔርን በትምህርትና በጥበብ ሁሉ እውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በህልምም ሁሉ አስተዋይ ነበረ። እነርሱም ይገቡ ዘንድ ንጉሱ ያዘዘ ቀን በተፈጸመ ጊዜ የጃንደረባዎች አለቃ ወደ ናቡከደነጾር ዘንድ አገባቸው። ንጉሱም በተነጋገራቸው ጊዜ ከብላቴናዎቹ ሁሉ እንደ ዳንኤል እንደ አናንያ እንደ ሚሳኤል እና እንደ አዛርያ ያለ አልተገኘም። በንጉሱም ፊት ቆሙ። ንጉሱም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ የህልም ተርጓሚዎችና አስተማሪዎች ሁሉ እነርሱ አስር እጅ የበለጡ ሆነው አገኛቸው አገኘባቸው ዳንኤልም እስከ ንጉሱ አስከ ቂሮስ መጀመሪያ ዓመት ተቀመጠ። ምዕራፍ 2 ናቡከደነጾር ከነገሰ በሁለተኛው ዓመት ናቡከደነጾር ህልም አለመ፣ መንፈሱም ታወከ፣ እንቅልፉንም ከእርሱ ራቀ ከርሱ ራቀ። ለንጉሱም ህልሙን እንዲነግሩት ንጉሱን የህልም ተርጓሚዎችንና አስተማሪዎችን መተተኞችንና ከለዳውያንንም ይጠሩ ዘንድ አዘዘ። እርሱም ገብቶ በንጉሱ ፊት ቆመ። ንጉሱም ህልምን አልም፣ ያለሁና ህልሙንም ለማወቅ መንፈሴ ታወከች አላቸው። ከለዳውያንም ንጉሱን በሶርያ ቋንቋ ንጉስ ሆይ ሺህ ዓመት ንገስ፣ ለባሪያዎችም ህልምህን ንገር፣ እኛም ፍቹን እናሳይሃለን ብለው ተናገሩ። ንጉሱ መለሰ ከለዳውያኑንም፣ ነገሩ ከእኔ ዘንድ ርቋል። ህልሙንም ፍቹንም ባታስታውቁኝ፣ ትቆረጣላችሁ፣ ቤቶቻችሁንም የጉድፍ መጣን ይደረጋሉ። ህልሙንና ፍችውን ግን ብታሳዩ ከእኔ ዘንድ ስጦታም ጓጋም ብዙ ክብርንም ትቀበላላችሁ። ስለዚህ ህልሙንና ፍችውን አሳዩኝ አላቸው። ሁለተኛው ሁለተኛም ጊዜ መልሰው ንጉሥ ወይ ለባሪያዎች ህልሙን ይንገረን እኛም ፍችውን እናሳያለን አሉ። ንጉሱም መልሶ ነገሩ ከእኔ ዘንድ ራቀ እንደ ራቀ ታውቃላችሁና ጊዜውም እንድታ ስረዝሙ እኔ አውቃለሁ። ህልሙንም ባታስታውቁኝ አንድ ፍርድ አለባችሁ። ጊዜውም ለማሳለፍ የሐሰትንና የተንኮልን ቃል ልትነግሩኝ አዘጋጅታችኋልን። ስለዚህ ህልሙን ንገሩኝ ፍቺውንም ማየት ማሳየት እንድትችሉ አውቃለሁ አለ። ከለዳውያንም በንጉሥ ፊት መልሰው የንጉሱን ነገር ያሳየን ዘንድ የሚችል ሰው በምድር ላይ የለም፣ ከነገስታትም ታላቅና ኃይለኛ የሆነ እንደዚህ ያለ ነገር የህልምን ትርጉምና አስማተኝነት ከለዳዊንም አልጠየቀም። ንጉሱም የሚጠይቀው ነገር የቸገረ ነው። መኖሪያቸውም ከሰው ጋር ካልሆነ ከአማልክት በቀር በንጉሱ ፊት የሚያሳየው ማንም የለም አሉ። ስለዚህም ንጉሱ ተበሳጨ፣ እጅግም ተቆጣ። የባቢሎንን ጠቢባንም ሁሉ ያጠፋ ዘንድ አዘዘ። ትእዛዙም ወጣ ጠቢባንንም ይገደሉ ዘንድ ጀሩ ጀመሩ ዳንኤልና ባልንጀረባዎችም ይገደሉ ዘንድ ፈለጓቸው። የዚያን ጊዜ ዳንኤል የባቢሎንን ጠቢባን ይገደሉ ዘንድ የወጣውን የንጉሱን የዘበኞችንም አለቃ አርዮክን በፈሊጥና በማስተዋል ተናገረ። ንጉሱም አለቃ ለአርዮክ መልሶ የንጉስ ትእዛዝ ስለምን ቸኮለ አለው። አርዮክም ነገሩ ለዳንኤል አስታወቀ። ዳንኤልም ገብቶ ፍቺውን ለንጉሱ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሱን ለመነ። የዚያንም ጊዜ ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀራዎቹንም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢርን ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቻቸው ለአናንያን፣ ለሚሳኤል፣ ለአዛርያን አስታውቃቸው። የዚያን ጊዜ ሚስጥሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ። ዳንኤልም ተናገረ እንዲህም አለ፦ ጥበብና ኃይል ለእርሱ ነውና እግዚአብሔር ስሙ ለዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገሥታትንም ያፈልሳል፣ ነገሥታትም ያስነሳል። ጥበብንም ለጠቢባን እውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውንም ይገልጣል በጨለማ ያለውን ያውቃል፣ ብርሃንንም ከእርሱ ጋር ነው። ጥበብንና ኃይልንም የሰጠህን እኛም የለመንህን ነገር አሁን ያስታወቅከን አንተ የአባቶችን አምላክ ወይ ንጉሱን የንጉሱን ነገር አስታወቀህናልና እገዛልሃለሁ አመሰግንህም አለው። ከዚህም በኋላ ዳንኤል ንጉስን የባቢሎንንም ጠቢብ ያጠፉ ዘንድ ወዳዘዘው ወደ አሪዮስ አርዮክ ገባ። በገባም ጊዜ የባቢሎን ጠቢብ አታጥፋ፣ ወደ ንጉሱም አስገባኝ፣ እኔም ፍቺውን ለንጉሱ አሳያለው አለው። የዚያን ጊዜ አሪዮክም ዳንኤልን ፈጥኖ ወደ ንጉሱ አስገባው። ከይሁዳ ምርኮኞችም ያለው ለንጉሱ ፍችና የሚያስታውቀውንም ሰው አግኝቻለሁ አለው። ንጉሱም መለሰ ብልጣሶርም የሚባለውን ዳንኤልን ያየሁት ህልምና ፍቺ ታስታውቀኝ ዘንድ ትችላለህን አለው። ዳንኤልን በንጉሶች መልሶ እንዲህ አለ። ንጉስ የጠየቀውን ሚስጥር ጠቢብና አስተማሪዎች፣ አስማተኞች፣ የህልምን ትርጓምንቻ ቃላተኞችንም ለንጉሱ ያሳዩ ዘንድ አይችሉም። ነገር ግን ሚስጥር የሚገልጥ አምላክ በሰማይ ውስጥ አለ። እርሱ በኋለኛው ዘመን በኋለኛው ዘመን የሚሆነው ለንጉሱ ለናቡከደነጾር አስታውቋል። በአልጋህ ላይ የሆነውን ህልምና የራእይ የራስ ራእይህ ነው። አንተ ንጉሥ ወይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ዘንድ ሚስጥርንም የሚገልጥ የሚሆን ነገር አስታውቀሃለው። ነገር ግን ይህ ሚስጥር ለእኔ መገለጡ ፍቺው ለንጉስ ይታወቅ ዘንድ አንተም የልብህን ሀሳብ ታውቅ ዘንድ እነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለ በለጥሁ አይደለም። አንተ ንጉሥ ወይ ታላቅ ምስል አየህ። ይህ ምስልም ታላቅና ብልጭልጭታው የበዛ ነበር። በፊትህም ቆሞ ነበረ፣ መልኩም ግሩም ነው። የዚህም ምስል ራስ ጥሩ ወርቅ፣ የደረቱና ክንዶቹም ብር፣ ሆድና ወገቡም ናስ ጭኖቹም ብረት፣ እግሮቹም እኩል ብረት እኩልም ሸክላ ነበረ። እጅግም ሳይነካው በድንጋይ ከተሰራ እጅም ሳይነካው በድንጋይ ከተሰራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታ ሲፈጭ አየው። የዚያን ጊዜ ብረቱም፣ ሸክላው፣ ነሐሱና ብሩ ወርቁም ከአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ፣ ነፋሱም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ህልም ይህ ነው። አሁንም ፍቺውን በንጉሥ ፊት እናገራለሁ። አንተ ንጉሥ፣ ወይ የሰማይ አምላክ መንግስታትንና ኃይልንም ብርታትንና ክብርንም የሰጠ የነገሥታትን ንጉሥ አንተነ በሚቀመጡበት ስፍራ ሁሉ የሰው ልጆችና የምድር አራዊትም የሰማይ ወፎችን በእጅ አሳልፎ ሰጥተዋል። ለሁሉም ገዢ አድርጎሃል። አንተ የወርቅ ራስ ነ ከአንተም በኋላ ከአንተም የሚያንስ ሌላ መንግስት ይነሳል። ከዚህም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል። አራተኛ መንግስት ሁሉ እንደሚቀጠቅጥና እንደሚያደርቅ ብረት ይበረታል። እነዚህም ሁሉ እንደሚፈጭ ብረት ይቀጠቅጣል፣ ይፈጭማል። እግሮቹን ጣቶቹን፣ እኩሉ ሸክላ እኩሉም ብረት ሆኖ እንዳየው እንዲህም የተከፋፈለ መንግስት ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየው የብረት ብርታትም ለእርሱ ይሆናል። የእግሮቹም ጣቶች ብረቱም ከሸክላው ጋር ተደባልቆ እንዳየው እንዲሁም ከሰው ዘር ጋር ተደባል ይደባለቁ ዘንድ ግን ብረት ከሸክላ ጋር እንደማይ እንደማይጣበቅ እንዲሁም እርስ በርሳቸው አይጣበቁም። በዚህም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስትንም ያስነሳል። ለሌላም ህዝብም የማይሰጥ መንግስት ይሆናል። እነዚያን መንግስታትን ሁሉ ትፈጫቸዋለች ታጠፋቸው፣ አለ ለዘላለም ትቆማለ። ድንጋዮቹ እጅግ ሳይነካ በተራራ ተፈንቅሎ ብረቱንና ናሱን ሸክላውንምና ብሩን ወርቁንም ሲፈጨው እንዳየ፣ እንዲሁም ከዚህ በኋላ የሚሆነው ታላቅ አምላክ ለንጉሥ አስታውቋል። ህልምንም እውነት ፍቺ የታመነ ነው። የዚያን ጊዜ ንጉሥ ናቡከነደጾር በግንባሩ ተደፍቶ ለዳንኤል ሰገደለት። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። ንጉሥም ዳንኤልን ይህንን ምስጢር ትገልጽ ዘንድ ተችሎሃልና በእውነት አምላካችሁ አምላክ የንግስታት ጌታ ምስጢርን ገላጭ ነው ብሎ ተናገረ። የንጉሱም ዳንኤልን ንጉሱም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው፣ በባቢሎንም አውራጃ ሁሉ ላይ ሾመው፣ በባቢሎንም ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ዳንኤልም ንጉሱን አለመነ፣ እርሱም ሲድራቅንና ሚሳቅን አብደናጎንም በባቢሎን አውራጃ ስራ ላይ ሾማቸው። ዳንኤልም ግን ዳንኤል ግን በንጉሱ በር ነበረ። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ክብር ምስጋና ለሱ ይሁን። አሜን።